እመነኝ፣ በአንድም ሰው በኩል መቅረብ አይቻልም። ወደ እግዚአብሔር አብ በወንድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ፣ የፈለግ ተፈርጥ አለ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብህም። በወንድ ካልቀረብክ፣ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አሉ እኔ መንገድና እውነት ሕይወትም ነኝ እኔ መንገድና እውነት ህይወትም፣ በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለ እዛ በማን ከተባለ፣ በኢየሱስ። ለምን እግዚአብሔር ልጁ ኢየሱስን ላከው? ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ፣ በእቅፉ ያለው ያ ልጁ፣ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ፣ በኢየሱስ ክርስቶስ ስራ ሁላችንም ወደ አብ መግባት አለ መሰለኝ። የሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅ ነው፣ ከእግዚአብሔር ጋር የታረቅ ነው በልጁ ሞት ስለሆነ፣ ሮሜ ምዕራፍ አምስት ላይ እንደሚናገረው በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው ሜት በክፋት አለመዋ ግን፣ አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህን መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስቀጥለውን ልናገር እሱ ላ አታቋርጠኝ፣ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። አድማጭ ተመልካች እንዲረዳው ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ

ከኔ ጋር ዲ ቤት ትገባለህ። በቡልች ዳን እና በቤተ ክርስትያኑ መጽሐፍቶች እኮ መልስልህ። አታቋርጠኝ፣ ይሄ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት፣ እያዳመጥኩ እና፣ ደግሞ እኔ ስሜት አይመቸኝም። አታደርገኝም ምንም

ይጨርስ መልስ ስጥ እንደው በጌታ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው እና የእኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ፣ የእንጨት ቅዱስ የለም፣ የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው ቅዱስ መስቀሉ እኛ ቅዱስ ብለን ነው የምናምነው፣ የጌታ መስቀል። ያ መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳው የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው፣ አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም፣ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም፣ በመጽሐፍ ቅዱስ የሚሆን በምንም አይነት ታሪካዊ ማስረጃዎች የሚሆን በእኛም በቤተክርስቲያን መጽሐፍት የሚሆን በምንም ቅዱስ አይደለም የሚል ማስረጃ መጣ ምታመጣ ከሆነ ኦኬ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ ኖ የፀመስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ፣ ፀመስቀሉ መስቀሉ ሌኒ እንደዚህ እንደዚህ ከሚባል ቦታ እንዲህ አስወጥተው ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ፣ ያ ሁሉ ታሪካዊ ነገር ከፀመስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይስ አይደለም የሚለው ሲሆነ በሱ ላይ አወያያለሁ፣ ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያየህም አልኩ። እዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ያልኩ ይሄንን እንደዛ ስልህ እሺ፣ በተባ ባለበት በዛችሁ ቅስፈት፣ ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው እንዲያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አለወያ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማይም፣ ባይሆንም አሁንም ይሄ ሁሉ ሕዝብ እየሰማ የማልቀይረው ሀሳብ የምነግር ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም፣ ሁለት ራሳቸውን የቻሉ አረስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበ ይዘ መምጣት ትችላለህ። ይህን ያህል ነው የወረድኩልህ። ምንም እንኳን ገድላት እንደ መወያያ አደሉ ቢባልን እኔ ግን ፐርሰናሊ አልኩ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበ ይዘ መተህ እኔ መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይህን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚዩት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርእሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበ መተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚዩት አላደርግም። ማድርግ ማለት ነው። ስለዚህ በዛ መንገድ እንወያይ። አይደለም፣ ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም ሌሎችም ገለልተኛ አካላቶች አይደለም። በኮሆስት እኔ አንተን ሚዩት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ባጭሩ አስቀምጭ ይላሉ ነገረ ነገረ ክርስቶስ አለ ነገረ ድነት አለ ነገረ መስቀሉ ቅዱስ ወይስ ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ ነገረ ድህነት ትምህርት ምትወያይ ከሆነ እሱንም አስቀምጭ። አይ በነገረ ክርስቶስ የምፈልጋለሁ ቃል በነገረ ክርስቶስም እወያያል። እነዚህ ሶስት ነገሮች አስቀምጭ እና በእነዚህ ነገሮች ላይ ፈቃደኛ ከሆን ጊዜና ሰዓት ቆርጠን ሰዓት ወስነን በኮስ መወያየት እንችላለን። ቴንኪ አመሰግናለሁ።